ገሌቴም እንግዲህ ተናግራለች፣ በጣም ብዙ ቦታ ደርሳለች። ሕግ የያዘውን ጉዳይ ነው እኔ የምለው ሕግም ትክክለኛ ፍትሕ እንዲሰጣት መንግስትም ደግሞ የገሌቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደ ማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ። ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋለሁ። እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢም እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸውም ጥሩ ኑሮም የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮም የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ በመምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽንም እንደ አትሌትም በጣም አድርገን እናመሰግናለን። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገሌቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበትን ሁኔታና ከእኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገሌቴ ቡርቃ ወደ ሚዲያ ወጥታ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ በጣም ብዙ የገሌቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ አሉ እሱንም ለመግለጽ እና እነኛም ወደፊት ያሉትንም ለማዳን በተወሰነ ደረጃ ደግሞ ልክ እንደገሌቴ ቡርቃ እየተጎዱ ያሉት በጉዳት ላይ ያሉት ልንደርስላቸው የሚገቡ በሞራልም በገንዘብ ብቻም ላይሆን ይችላል በንብረት ብቻም ላይሆን ይችላል፣ በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለ እነሱም በተወሰነ ደረጃ ለመግለጽ ነው የጠራ ናችሁ በሶስተኛ ደረጃ እና ዋነኛው የዚህ በወርድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይህንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ሕጻናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንጻርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ሕግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና አንድ አምስት ወር አካባቢ ሆኖናል። ከባለፉት ሶስት ወር ጀምሮ ስራን ስንሰራ ነበረ። ዶኩመንቶች ሲዘጋጁ ነበረ። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌዴራል ፖሊስ፣ ከተለያዩ ከሴቶችና ህጻናት፣ ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርልድ አትሌቲክስ ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁት ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል የ5000 ሜትርና የ10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት ሁለት ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶችም ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት፣ ይሄ ተቋምም ስላልተቋቋመ የቅሬታ ሰሜም ቢሄዱም ቢጮሁም ሰሜም ስለሌላቸው ሁላቸውም ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉት እና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውም ጥሩ የሚሆነው የህዝቡም፣ የሚዲያም፣ የመንግስትም ድጋፍ ሲኖር ነው እና ይሄ በውጤት ላይም በሀገር ክብር ላይም በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በሶስት ጉዳዮች ላይ ነው ልንወያያችሁ ወይም ልንገልጽላችሁ እየጠራናችሁ ማለት ነው። እንግዲህ ወደ ገሌቴ ስንሄድ ያው ገሌቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረን ማንቆም ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለች እና ገሌቴ ብዙ ነገሮችን እንዳሳለፈች አሳለፈች ከእሷም ለመረዳት ችለናል። እና አሁንም ከዛ ችግር ውስጥ እንዳልወጣች እና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ከሩጫ ኦልሞስ ወደ መውጣቷ ላይ ነው ባለፉት አንድ ዓመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገሌቴ ጉዳይ እንግዲህ ያው ሕዝብ በዚህ ደረጃ ሰምቶታል። ፍትሕን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከእኛም ከኢትዮጵያ ሕዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እነኛንም የምናክምበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይህን ሴፍ ጋርድ አቋቁመው በአግባቡ እየሰሩበት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሽፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይም አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የእኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ። ማማን ናቸው እዚህ ውስጥ ተካተው ይህንን የአትሌቶችን ከውድድርም ከውድድር በኋላም በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለውን በሂደት ከመንግስት ጋር ሆነን የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገሌቴ ቡርቃ ጎንነን ከሌሎችም ጋር ደግሞ የተጎዱ ብዙ አትሌቶች እንዳሉ እናውቃለን። ለእነሱም ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብም ከጎናችን እንዲቆም በዚሁ አጋጣሚ መልእክታችን እናስተላልፋለን፣ ማለት ነው። ስለዚህ ብዙ ገሌቴዎች አሉ። የገሌቴ ጉዳይ አለ፣ አብረናት ያለ ነው። ከዚህ በኋላ ለሚደርስባት ነገር በምንችለው እንደ ፌዴሬሽን አብረናት እንቆማለን፣ ማለት ነው። ሌሎችም ደግሞ ብዙ አትሌቶች አሉ፣ እነሱንም በምንችለው ለማገዝ ጥረት እናደርጋለን፣ ማለት ነው። ከዚህ እኔ ይህን እንካልኩኝ፣ ዶክተር አያሌው አጠቃላይ ስላሉት ሁኔታ፣ እሳቸው አብዛኛውን የአትሌት ችግር ያውቃሉ። አብዛኛው ከአትሌቱ ጋር የኖሩ ሰው ናቸው። የአትሌት ችግር ያውቃሉ። ይሄን ሴፍ ጋርድም በነሱ በኩል ነው ለእነሱ ነው የመጣው። በእነሱ በኩል ነው ጥናቱ ተጠንቶ ዶኩመንት ተዘጋጅቶ የየሀገራት ተሞክሮ እንትን ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ፣ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ባደራጁት ልክ ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ጥረቱ ተጀምሯል። እንግዲህ ሶስት ወር አካባቢ ሆኗል። ዶኩመንትም አንዳንድ ነገሮች ስናዘጋጅ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶኩመንት ደረጃ ግን ተሰናድቶ ምን ተብሎ ለአትሌቶች ገልጸን፣ ወደዛ እንወስዳለን ማለት ነው። እነሱ ደግሞ ከኛ ጋር ሆኖ በተለይ የሚመለከተው የኢትዮጵያ ኦሎምፒክ ኮሚቴን ነው። ያው ፌዴሬሽኑም አንዱ አጥቂ ነው ተብሎ በሌሎች ሀገሮች ስለሚታሰብ ማለት ነው። ሊያጠቃ ይችላል ተብሎ ስለሚታሰብ ሁሉንም እንዲቆጣጠር ተብሎ ነው። በአጠቃላይ ግን ይሄ ሴፍ ጋርድ ሲቋቋም ለአትሌቲክስ ብቻም ሳይሆን ለብዙ ስፖርቶችም ጭምር ነው። በየሀገራት የሚሰራበት ማለት ነው። እና ችግሩ በጣም ሰፊ እንደሆነ እንድትገነዘቡ ነው። ለእኔ የሀዘን ቀኔ ነው። ከሰላሳ ዓመት በላይ ነው እዚህ አካባቢ የቆየሁት። አትሌቶቼ ይለፋሉ፣ ይታገላሉ። አሰልጣኞች ይጭራሉ፣ ፊሽካ ይነፋሉ፣ ሰዓት ይይዛሉ። አትሌቶቼ ወርቅ፣ ብር፣ ነሐስ ያመጣሉ። መንግስት ይደሰታል። ባንዲራ ይሰቀላል። ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ከጀርባው ሜዳ ላይ እስከ መቀመጥ አለ። ከጀርባው እስከ ልመና አለ። የት ኢትዮጵያ፣ የት እዚህ ሀገር፣ የት የተደበቀ የሚያለቅስ አይን፣ የሚያነባ አይን በጣም ብዙ ነው ያለው አትሌት ጋር ሁላችንም ነው ዝም ያልነው። ስለዚህ ሁላችንም ነን ይቅርታ የምንጠይቀው አትሌቶቻችን። እንግዲህ ዛሬ የተገናኘንበት ጉዳይ ገሌቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገሌቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና በኦሎምፒክ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም፣ ሊባልም አይችልም። ዛሬ እንግዲህ ገለት ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጤያ ባሌ ተገኝታ ተገንታ ያደረገችውን ቃለ መልስ አይተናል። ትላንትናም በሴፉ ፋንታውን ላይ ተናግራለች። እንግዲህ ገሌቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገሌቴን ታሪክ እንደ ቅርበትም አብሬን በመስራት ስለማቀው ትላንትናም እሷም ተናግራለች አዲስ አበባ ስገባ አማርኛ እንኳን አልችልም። በራሴ ጥሬ ነው አማርኛ መጽሐፍም መናገርም የቻልኩት እውነቷን ነው። እኛን እንኳን ስትጠራ ሴቷን፣ አንተስ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው እንደተናገረችው። እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ ሶስት ልጆች አሉኝ ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለእኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከእኛ ሶስት አመት ወይ ሁለት አመት ታናሽ ብትሆን ነው ሴት ልጅ ጊዜ አላት። የመሮጫ የመውለጃ የመውለጃ ጊዜዋን እንኳን አታለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው እኔ እንዳየሁትኝ በቅርበትም ስለማቅ ነበራት ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሀሳብ ነበራት እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለእኔ በጣም አሞኛል እንግዲህ አሁን ዶክተር አያሌው ምን እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል። በተለይ እንግዲህ እንደተናገሩት ምነቀነኒሳ በኬንያ ላይ ሁለት አትሌቶች ሕይወታቸው አልፏል። ከዛ በኋላ ህጉ በጣም ጠብቆ